እጄ ላይ ያሉ ሚስቱን አፈላልጌ መጀመሪያ ሚስቱን እነግራታለሁ ዱባይ ላይ ሶስት ሚስቶች እንዳለው ባሏ እሱ ሀገር ቤት ባላለኝ ብላ ተቀምጣ እናንተ እዚህ ሶስታችሁ እንዳገባችሁት ለሚስቱ እነግራታለሁ እኮ እኔ እሱን ነው የምፈልገው አንቺ ስለምትፈልግ ሳይሆን እኔ ሀላፊነት ስለሚሰማኝ እሺ ችግር የለም ዝም አልልም ሰምቼ ዝም አልልም አንዲት እህቴ እንደ ጅል ዝም ብላ ስትኖር እያየው ዝም አልልም። እኔ ላይስ ቢሆን ሀቡ፣ እሷ እኮ ጉዳት የለባትም እሷ እኮ እየተጠቀመች ጉዳት የሌለባት ባል አለኝ ብላ ዱባይ ላይ የሚሰራ ባል አለኝ ብላ አገቤት ሶስት ልጆች እሱን እያሳደገች እንዴት ነው ጉዳት የሌለባት ሀቡ? ከሶስታችን ብር እየጨፈጨፈ እየላከላት ነው። እሷ እየኖረች ነው። እሷ በብር ጉዳይ እውነትሽን ነው። ከሶስታችሁ እያለበል እሷ ይልካል፣ ግን እሷ ግን እዛ ባል አለኝ የልጆች አባት ሰርቶ ወደ ቤቱ ይመለሳል፣ አራተኛ ልጅ እንወልዳለን፣ ቤት እንሰራለን፣ ስንት ነገር ፊውቸር ስታስብ እሱ ግን እዚህ ጋር ሶስት ሴቶች አንድ ሻርጃ፣ አንድ ዱባይ፣ አንድ አጅማን አስቀምጦ እቺ ሴት አታሳዝንም እናንተ? ኮርስ በርስ ትተዋወቃላችሁ። ይኸው አንቺ አራተኛ ሚስትና ይኸው ሁለተኛ ሚስት ዙምራ ትተዋወቃላችሁ። አሁን ደግሞ ጠይባ ትመጣለች። ከዛ እናንተ ሶስታችሁ ትተዋወቃላችሁ። እሷ ብቻ ናት ብሎን የማታውቀው አገር ቤት አገር ሰላም ነው ብላ ተቀምጣ አቡዬ እኔ እኮ አትወቅ ሳይሆን እሷ የሆነ ጥቅም ይዛል። ይሄ ምናልባትም እነሱ እኮ ሊታወቁም ይችላሉ። እሱ እሱ ያችኛውን እየጠቀመ ነው። እኛ እዚህ ጋር እየተጎዳ ነው ያለነው። ወይ ኒካችንን አውርዶልን የራሳችንን ሕይወት አልሟል። የሶስታችንን እየተጎዳ ነው ያለነው። እውነት ተተናለ ምናልባት ታ ሆን እየከፈልክ ከአምጣልኝ በኒካስ እስከሆነ ደስ በሀራ እኮ እኔ ራሱ እኔ ራሱ አፋውጥቻ ያለመናገሬ ናት የምጠራጠረው እሱ ነው ታሆናል አትወደውም ማለት ነው እየለፋ እናንተ ማለት ያው ይለፋል ለሶስት ሚስት እየለፋ፣ ከዛ እናንተን እያገለገለ ከእናንተ ብር እየወሰደ ለእሷ ይልካል። ወይኔ እሱ አሳዘነኝ። አሁን እውነት እንጂ እየተጎዳን ያለ ነው እኛ ነን። ወይ የራሳችንን ህይወት አንኖር። እኛ ድምፅ እንድትኖኑን ነው መጀመሪያ ምን የዚህ ወገን አራተኛ ሚስት እንግዲህ ኢትዮጵያ እንዳለች እዚህ ሶስት ዱባይ፣ በየፌርማታው አሉ ድምጽኑን እያሉ ነው። ወገን እንግዲህ እንዴት ነው ነገሩ? ግራ የሚያጋባ ነገር ነው።